ዱዓ አድርጉ። በዱዓ የማይፈታ ነገር የለም። አገራችን ኢትዮጵያን ሰላም አላህ ያድርግልን፣ ሰላሟን ይመልስልን። ሰላም አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የመሪን ቤተሰቦች ሰላም፣ ጤና፣ ፍቅር በያላችሁበት ተመኘውላችሁ። ውድና የተከበራችሁ የቻናል ቤተሰቦች ይህን ቪዲዮ ላይክ ሼር በማድረግ አበረታቱኝ። እንዲሁም አስተያየታችሁን ኮመንት ላይ አስቀምጡልኝ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ ነባሮችም ስለምታበረታቱኝ አመሰግናለሁ ውድ ቻናል ቤተሰቦች ዛሬ ይዤ የመጣሁት ቪዲዮ ከመግቢያ እንዳያችሁት ነው አይዟችሁ እንዳትጨነቁ ዱዓ አድርጉ አላህ ስብሓነ ታላ የጣፈውን ለእኛ ምንም ይሁን ምንም አያሳጣ ነው ምንም ይሁን በመከራም ከሆነ የምናሳልፈው የተጻፈ ነው መቀበል ነው አሚን ብለ መቀበል ነው በደስታም ከሆነ የተጻፈ ነው አሚን ብለ መቀበል ነው ዱዓ ከማድረግ ውጭ ሌላ የምናድርገው ነገር የለንም። እንዳትጨናነቁ፣ ግን የቻናል ቤተሰቦች ለመዳም ቀመሞች አንድ ማስጠናቅቃችሁ ነገር አሁን ላይ ቤት ይፈርሳል፣ ቦታ ይመራል፣ ይወረሳል፣ ብዙ ነገር አገራችን ላይ ሰው ይገደላል፣ የሰው ህይወትም ይጠፋል። ስንት አመት ሙሉ ለፍተን ማስነን ሲደክመን ሳናር ሲያመን ሳንተኛ እንዴት ሁነን አረብ ሀገር ሰርተን ቤት እንደምንሰራ ቦታ እንደምንገዛ እንዴት ሆነን ቤተሰብ እንደምንረዳ እናውቀዋለን። ስላለንበት ግን ደግሞ የቻናል ቤተሰቦች አገር ከመግባታችሁ በፊት ቢያንስ እንኳን እዛ ሄዳችሁ ቤታችሁ እንኳን ፈርሶ ቤታችሁ መፍረሱን የማታውቁ እህቶቼ እዛ ሄዳችሁ ትጨልላላችሁ። እዛ ሄዳችሁ ሌላ በሽታ ውስጥ ትገባላችሁ። አእምሯችሁ ይቀወሳል። እዚህ ሆናችሁ ጠይቁ። ምናልባት ቤተሰብ ላይ ነግራችሁ ይችላል። ጎረቤት ጠይቁ ቤታችሁ ከፈረሰ ቢያንስ እንኳን የምትሰሩበት የምትንቀሳቀሱበት ብር ትይዛላችሁ። እለት የቤት ኪራይ የምትከፍሉበት እንኳን ብር ትይዛላችሁ። ግን ምንም ሳታሰቡበት ቤት አለን ብላችሁ፣ ቦታ አለን ብላችሁ፣ በቃ የሆነ ነገር አለን ብላችሁ ሀገራችሁ ገብታችሁ እዛ ከሄዳችሁ በኋላ ያ ነገር የለም ስትባሉ ሌላ ሕመም ነው፣ ሌላ በሽታ ነው። እዚህ እያላችሁ ከሰማችሁ ግን ትረጋጋላችሁ፣ ትሰራላችሁ የሰው ልጅ ወድቃ ይነሳል። ባላችሁበት ትሰራላችሁ። አገር ሂዶ ተመልሶ መምጣት በጣም ስቃይ ነው። ወደ አረብ ሀገር ተመልሶ ለመምጣት ብዙ ነገር ውጣ ውረዳለሁ። እንደ በፊቱ አይደለም። ሁሉም ነገር አሁን ላይ በጣም አክብደውት አለ። ሂዳችሁ እንኳን ፍትህ የማታገኙበት ሂዳችሁ ለጠየቃችሁት መልስ ምላሽ የማታገኙበት ቦታ ላይ ነው ያለ ነው አሁን ላይ ሀገራችን ኢትዮጵያ በቃ በእንደዚህ አይነት ምሬት ነው እየተማራች ያለችው። ጭራሽ እኛንማ መሳለቂያ ነው የሚያደርጉን እኛን የአረብ ሀገር እህቶችን የአይተን የምናጣ እንኳን አይመስላቸውም ያጣን እንኳን አይመስላቸውም። ብራችን ማነ ፖርሳችን ገንዘብ ያለው ባንክ ቤት ብር ያለን በቃ የተንደላቀቅ ብስቁልቁል እንኳን ብለን ተንደላቀን የምንኖር ነው የሚመስላቸው። አያዩንም፣ አይመለከቱንም። እኛ በቃ ጅግራችን ወርቅ ነው ብር ነው እናመርታለን። ወደ ቻናል ቤተሰቦች እንደዚህ አይነት ስለሆነ እዙ እያላችሁ መጠየቅ ያለባቸውን እስከ ጥግ ድረስ ጠይቁ። በአካባቢያችሁ ቤት የፈረሰ ብዙ ሁቶችን የማቃቸው ብዙ ሁቶች ኢትዮጵያ ሂዶ ቤታቸው ፈር ቤታችን የት ነው ስሉ ቤታችሁ ፈርሷል እየተባሉ እንግዲህ የተማመኑበት ያችን ቤታቸው ነው አደለ። መቼ ማረብ ሀገር ሌላ ነገር አልሰራንም። ቤት ነው ትርፉ፣ ሌላ ነገር የለም። ቤት ሰርተው ቤታችን የት ነው ሲሉ ቤትሽማ ፈርሷል ብትባሉ ምንድን ነው የሚሰማችሁ? ይሄ እኔ ላይ ቢሆን ብላችሁ ነው ማሰብ ያለባችሁ። ማንኛውንም ነገር ማለት ነው። ቤትሽ ፈርሷል ስትባል ያላሰበችው ግብዳ ያላሰበችው ነገር ስገጥማት ያላሰበችው ነገር ስትሰማ የአሚሮ ጭንቀት፣ የአሚሮ መቃወስ፣ ብዙ አይነት በሽታዎች እህቶች እየተለከፉ ነው ያሉት። ለብዙ አይነት በሽታዎች እህቶች እየተጋለጡ ነው ያሉት። እና እዚህ እያላችሁ ስለ ራሳችሁ የነበራችሁን ቤት ሊሆን ይችላል፣ ቦታ ሊሆን ይችላል፣ መኪና ሊሆን ይችላል፣ አክሲዮም ሊሆን ይችላል። አክሲዮምም እየተወረሰ ነው። ምክንያቱም እኛ ህጋዊ ነው ብለን እንገባለን፣ ግን ፌክ ነው፣ ከኋላ ሌላ ነው፣ ሌላ ሌላ ሌላ ማለት ነው። ስለዚህ እንደዚያ እንደዚያ አይነት ነገር ስላለ እዚሁ እያላችሁ አጣሩ። ህጋዊ መሬት ነው ብለን እንገዛለን፣ ቦታም ከገዛን ህገ ወጥ ሆኖ እናገኘዋለን። ፌክ ነው በቃ ሁሉም ነገር ማለት ነው። ስለዚህ እዚህ ያላችሁ ቢያንስ ስለ ራሳችሁ አጥኑ፣ ስለ ራሳችሁ በደንብ ጠይቁ። ከዛም ደግሞ ይሄ ነገር አሁን ኢትዮጵያ ህጀ ቤትሽ ፈርሷል ብባል እኔ ማድረግ ያለብኝ ምንድን ነው? እህቶች እናንተ ስትኖሩ ነው ማንኛውም ነገር ቤቱ ፈርሶ እናንተ መኖራችሁ ነው ዋናው ነገር። ቤቱ ኖሮ የእናንተ አለመኖር ምንድን ነው ጥቅሙ? ግን ዋናው ነገር እናንተ መኖራችሁ ነው። እናንተ ጤና መሆናችሁ ነው። ጤና ከሆናችሁ ገንዘብ ይገኛል፣ ይታጣል። ነገ ትሰራላችሁ። ምንም ቢደክማችሁ ድክም ይላል፣ ያሰለቻል። የሰው ሀገር ስደት ምርር ይላል፣ ልክ እሬት በሉት አንዳንድ ጊዜ ምርር ምርር በቃ ምርር ነው የሚለው። እና ያንን ነገር ደግሞ ተቋቋሙታላችሁ። ዋናው ጤና ነው። የሰው ላይ ጤና ካለ ሁሉንም ነገር ማድረግ ይችላል ሁሉንም ነገር መስራት ይችላል ይወድቃል ቃል ይነሳል ስለዚህ እንደው ድንገት ሀገራችሁን ካገብታችሁ ይህ ነገር ቢገጥመኝ እኔ ምንድነው ነው ማድረግ ያለብኝ የሚለው አስቡበት እህቶች አገር ለመግባት ብቻ ሳይሆን በቃ እኔ እንዴት ነው ይሄ ነው ይሄ ቢሆንብኝ እንዴት ነው አሁን አገሬ ላይ መቋቋም የምችለው እንዴት ነው ወደ ራሴ መመለስ የምችለው እንዴት ነው ራሴ ማጽናናት የምችለው የሚለውን ነገር በደንብ አስቡበት እኛ ትንሽ ነገር ያስከፋላል አረብ ሀገር ያለን እህቶች ትንሽ ነገር የሚያስደስተናል ትንሽ ነገርም የሚያስከፋናል ቅስማችን ነው ስብር የሚለው ስለዚህ በዚህ ነገር ላይ እባካችሁ ትኩረት አድርጉ ብዙ እህቶች ቤታቸው ፈርሶ ያልሰሟሉ ብዙ እህቶች አገራችን ላይ ብስቁልቁል ልቧል። ሰላም ጠፍቷል ሰላም የሚባል ነገር የለም ግን ደግሞ ሰላም የለም ብለን ከሀገራችን አንቀርም ሀገራችን እንገባለን ሀገራችን እንሄዳለን ሞትም ሆነ ሼራትም ነሳው ሄደን እናየዋለን። ግን ከመሄዳችን በፊት ምን ማድረግ ነው ያለብን የሚለውን ነገር አስቡበት። ዛሬ ይሄንን ቪዲዮ ይዤ የመጣሁት ይህንን ለማለት ነው። ላይክ፣ ሼር እያደረጋችሁ አበረታቱ።